ሁለተኛው ደግሞ የረሱል አለይሂ ሰላቱ ወሰላም መስጂድ፣ ይህ አሁን ያለንበት መስጂድ። በምንድን ነው ደረጃው የሚመደበው ከተባለ እዚህ ውስጡ ላይ የሚሰራው አጅር ያለው ትልቅነትና የሚከፈለው ወረታ አጅር ትልቅነቱን በማየት ነው። በመካ የሚሰሩ ዒባዳዎች በተለይ ሶላት በመቶ ሺህ የሚታሰቡ ሲሆኑ በመዲና መስጂድ ደግሞ የሚሰሩት በተለይም ሶላት በአንድ ሺህ ነው የሚታሰቡት። በዚህ በመቀጠል በሶስተኛ ደረጃ የተመደበው በቤይተል መቅዲስ በአይሁዶች እቆና ስር ያለው በተለይም በሰሞኑን በጣም በሚገርምና በሚደንቅ በታሪኩ ውስጥ ተከስቶ የማይታወቅ በጣም አስቀያሚ በሆነ መልኩ ተዘግቶና ሙስሊሙ ተባሮ ያለበት የቤይተል መቅዲስ መስጅድ ነው እሱ በሱ ሌሎቹ መስጅዶች ላይ ከሚሰሩት ይልቅ በዚህ መስጅድ ላይ የሚሰራው በቤት መቅደስ ላይ የሚሰሩት ዒባዳዎች በተለይ ሶላት በአምስት መቶ ይታሰባል ብለውን አነብያችን ሚነሰሩት። ስለዚህ ይሄ መስጅድ መስጅድ ነበዊ በሁለተኛ ደረጃ አሉ በሚመደበው መስጅድ በመሆኑ ወደዚህ መስጅድ አላህ ተውፊቅ ሰጥቶት ሊጎበኛ ለሰው ንያውና ሀሳቡ ይህንን መስጅድ መነየት ነው የሚሆን ሌሎችንም ቢሆን ለመዘየር ብሎ ለይቶ መምጣት የሌለበት መሆኑን የሱና ዑለማዎች ያበክራሉ። ስለዚህ እንዲህ ያሉ ነገሮች ላይ ስህተት እንዳይከሰቱ ማስታወስ ስላስፈለገ ነው። ሁለተኛ ነቢያችን ዐለይሂ ሰላቱ ወሰላም ላ ተሸዱ ሪሓል ኢላ ሰላተቲ መሳጂድ፣ ወደ ሶስት መስጅዶች እንጂ ወደ ሌሎች መስጅዶች፣ ወደ ሌሎች ቦታዎች የጉብኝት ቦታዎች እንዲህ ስንቅ ተሰንቆ ዝግጅት ተደርጎ ተጓጉዞ የሚከድበት በፍጹም ዓላማም ትእዛዝም የለም። ሶስት መስጅዶች የሆነ እንደሆነ ግን ይቻላል። ምክንያቱም እነዚህ ከላይ ያነሳኋቸውን አጅር ለማግኘት ወደ ሐረም ወደ መካ መስጅድ፣ ወደ መዲና መስጅድ እና ወደ ቤይተል መቅዲስ መስጂድ ተዘጋጅቶ ተሰንቆ ሆን ተብሎ ሊጓጓዙ እና ሊለፋበት ሊከድበት የሚገባ መሆኑን በዚህ መስጅድ ውስጥ ሲደረስ በዚህ መስጅድ ውስጥ ሲገባ ሊደረግ የሚገቡት የተለያዩ ስራዎች፣ አንደኛ እንደ ማንኛውም መስጅድ በማየት መስጅድ ሲገባ ሊደረግ የሚገባውን አዳም እና ሱና መጠቀስ ይቻላል። ከነዚህ መካከል ተህየተ መስጂድ። አስመጣ ከመካ መስጂድ ይሄ ምን ይለየው ምንድን ነው? የመካ መስጂድ ከተቻለ መደረግ ያለበት ልክ በተገባ ጠዋፍ ነው መደረግ ያለ፣ መስጂድ ነበዊ ግን የመጀመሪያ ስራ መስራት ያለበት ተህየተ መስጂድ። ከተህየተ መስጂድ ቀጥሎ ደግሞ ከተቻለ የረሱልን ዓለይሂ ሰላቱ ወሰላምና የሁለቱን ያወክረና የዑመርን ቀብር ተራ በተራ ዘይ በተራ በተራ ዚያራ ስናደርግ የነቢዩን ለ ሰላቱ ወሰላም ቀብር ዚያራ ስናደርግ ቡበክርንም ሆነ የዑመር ዚያራ ስናደርግ ልክ እንደ ሌሎቹ ቀብሮች ዚያራ እንጂ የተለየ ነገር አድርገን ከእነሱ ጋር የምንለምነው ነገር ኑሮ ከእነሱ ላይ የምንወስደው ነገር ኑሮ እነሱን አደራ የምንላቸው ጉዳይ ኑሮን እንዳልሆነ ልናተክርበት ይገባል። ይህንን ነው መጠንቀቅ የሚያስፈልግ። ብዙዎቻችን ነቢያችንን ለ ሰላቱ ወሰላም እንወዳለን

ነገሮች አልሳካልን ብለው ከሆነ ይህ እነዚህን ነገሮች እንዲያሳኩልን ነቢዩን ዐለይሂ ሰላቱ ወሰላም በቀጥታ መጠየቅ፣ አቡበክርንም ሆነ ዑማርን መጠየቅ በፍጹም የተከለከለ ነው። እንዲያውም ይህንን ከተከለከለ የተከለከለ መሆኑን ካወቁ በኋላ ይህንን የሚፈጽሙ ሰዎች ካሉ ከአላህ ስብሓነሁ ወተዓላ ዲን የሚያወጣ የሽርክ ተግባር ሊሆን ስለሚችል ጥንቃቄ መደረግ እንዳለበት ማስታወስ